አንቺ ነሽ እንጂ የፈለግሽን ባትሉኝ። እና ዛሬ የምሄድበት መንገድ አለኝ። የት ነው እላችሁ ትጠይቁኛላችሁ። ኢንሻአላህ እነግራችኋለሁ እስከ መጨረሻው። አባያዬን እየለበስኩኝ ነው። መንገድ ሄዳለሁኝ። አብራችሁኝ ትቆያላችሁ። አፈ መንገዴን ታቆሙኛላችሁ። ይኸው እንግዲህ እዚህ ላይ አባያዬን ለበስኩኝ። ሻንጣዬን ረታተብያለሁ። ጓዞቼን ጠቅልል ያለሁኝ የመዳምን ቤት ለአንዴ እና ለመጨረሻ ጊዜ ልሰናበተው ነው። እንግዲህ የሳዑዲ አረቢያ ቆይታ እዚህ ድረስ ነው። እንግዲህ በእኔ ማለት ነው። አላህ ስብሓን ወተዓላ ያውቃል። በርግጥ እኔ ግን የመጨረሻው ከአረብ ቤት ተሰራተኝነት የመጨረሻው ጉዞ ላደርግ ነው ማለት ነው። ወጥቺ ሻንጣዬን ይዣለሁኝ። ልወጣ ነው። እንግዲህ ለአንዴ እና ለመጨረሻ ጊዜ እየወጣሁኝ ነው። ወደ ኢትዮጵያ ኤምባሲ ሄዳለሁ። መጀመሪያ እጃዛ ቤቴ ልሄድና ጓዜን ላሙርና ኢትዮጵያ ኤምባሲ ሄዳለሁ። እንግዲህ ምን ቢቀጥሩ ደረሰ ይቀሉ ነው ሰው በሐያት ተቆየ ደስም አለው አለሞላም አልሞላም ተደሰተም አልተደሰተም፣ ምንም ነገር ቢሆን ወደ ሀገር መግባት አይቀርም። አገራችን ሰላም ሆነም አልሆነም አይቀርም ወደ ሀገር መግባት ማለት ነው። እና እየሄድኩኝ ነው አሁን እጃዛ ቤቴ እየሄድኩ ነው እስቲ አበረታቱኝ፣ እንሻላ ወደቺ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሀገር በሰላም አላህ ያስገባኝ ና የምትፈልጉትን ነገር የምሰራላችሁ ነው የሚሆነው። ልክ እንደሌሎቹ ሌሎቹ ሀገሮች በእኛም ሀገር የምትፈልጉት ነገር የማደርግላችሁ ነው የሚሆነው። እንሻላ እኔም ደግሞ ከውድ ቤተሰቦቼ አላህ ያገናኘኝ ከእናት ሀገሬ በሰላም ትቀበለኝ እናት ሀገሬ። ዱአ አድርጉልኝ ብሎ ሶስት ልጀምር ነው። እምባሲ እሄዳለሁኝ አሁን ቤት ልግባና፣ ቤት ምላሂ ተዓላ ከመዳን ቤት ወጥቻለሁ። እንግዲህ ካላስ ካላስ የመጨረሻው የመጨረሻው ቃል ነው የሚሆነው። እንዴ እኔ ማለት ነው እንግዲህ አላህ ሱብሀነሁ ወተዓላ እሱ ያውቃል። ወደ ወደ ወዲህም ብሎ ሪዚቅሽ ካላለቀም ታለኝ መልሶ ይዶለኛል። ግን እንደዛ እንዳያደርገኝ ሁላችሁም ዱአ አድርጉ። ይህ ሰራተኝነት ኑሮ እንግዲህ የታዛዥነት ኑሮ እስከ መጨረሻው ይሁንልኝ። ይሄ የመጨረሻው ቀን ይሁንልኝ ማለት ነው፣ እንሻአላ በስተ ዛሬው ቆይታዬ አልሐምዱሊላህ፣ ላላህ ምስጋና የድረሰው። የፈለኩት ነገር እየሆነልኝ ኑሮ ያለውኝ እንግዲህ ዛሬ የመጨረሻ ይሆናል። ይኸው የጧይፍን መንገድ አሳያችኋለሁ። ጧይፍ ናት እንግዲህ እንደዚች የምታምር ሀገር ናት። ያው ጧይፍ በጣም ፊት በወሬዋ አፈራው ነበረ ይፍ ሰዎቹም ክፉ ናቸው፣ እንደዛ ነገር ይመስለኛል ማለት ነው። እና ኖርኩበታል፣ ሙዬም አንድ ሰባት ወር ስምንት ወር ኖርኩበት። አሁን እየወጣ ነው፣ ወደ መካ እየሄድኩ ነው። ወደ ኦቢቷ መካ እየሄድኩ ነው። መካ አርፍና መካ አርፍና፣ እንሻአላሁ ተአላ አብረን እንሄዳለን መካ ድረሳ። ከመካ ተነስቼ የት እንደምሄድ አላቅም፣ እንግዲህ አላህ ያውቃል። እንደ እኔ ኤምባሲ ባስ ይሄዳለሁ ብዬ ነው ማስበው እና እናቶች ከጎኔ ሆናችሁ ሀገሬ ደስ ብሎኝ እንዲገባ ታደርጉኛላችሁ ብዬ ተስፋ አደርጋለሁ። ያው የእናንተ እገዛ ላይ ሰብስክራይብ ማደርግ ነው። ኮሜንት እጻፉልኝ፣ ዱአም አድርጉልኝ። ለሀገር ሻለህ በሰላም ያብቃሽ በሉኝ። ቤተሰቦችን፣ እናቴን፣ ልጆችን፣ ወንድሞችን፣ እህቶችን በሰላም ማገኝበት አላህ አድርግልኝ። ዱአ አድርጉልኝ። ያው እንግዲህ ቢፈራም አይቀርም ግዴታ ነው። ያስፈራ በርግጥ ወደ ሀገር መሄድ፣ ግን ምንም ማድረግ አይቻልም። ወተወከለን አላህ ሐዩላ ላይሞት አላህ ሱብሓነሁ ተዓላ ተወክለን እንጀምራለን ጉዟችንን ማለት ነው። እንግዲህ ጧይፍ ናት ማለት ነው። ጧይፍን ጎብኚዋት እየጎበኘኋት ነው እኔ። በጣም አስፈሪ አስፈሪ የሆነ መንገድ አለው ማለት ነው። አብራችሁ ተቆያችሁ፣ ታውታላችሁ ከዛ መካ ከዊቷ መካ ተገባን በኋላ ወደ ጅዳ እንሄዳለን እንሻ አላሁ ተዓላ። አየ አንቀጤ እየሄድን ነው። በነገራችን ላይ የጣይፍ ሰው እራሳቸው አይወስዱም አሉ። ደንባቸው እንደዚህ ነው። ሪያድ ስቆይ እንደዛ የሪያድ ሰዎች መሻ አብዛኛው ግን አንሄድም አንሄድም በመሻወር እንደዛ አንሄድም። ሪያድ ያደርሱናል፣ ከገጠር ተህር ከገጠር ያመጡናል፣ ይወስዱናል፣ ሪያድ ጥሉናል። ሪያድ ነው በአምሳ ብር ተነስተን ቤታችን የምንገባው እንጂ ከገጠር እንደዛ አይደለም። እነሱ ግን ያወሽድ አሉ እና በመሻወር እየመጣን ነው። ስሄድን በመሻወር ነበር የሄድኩት። ይህኛው ስመጣም በመሻወር እየሄድኩ ነው። መሻወሮቹ ግን ማሻአላ ተባረከ ዳህና ሰራቸው አድርገውት ምርጦች ናቸው። እየሄድን ነው ጧይፍ ልንወጣ ነው። እንግዲህ የገባደር ነው ጧይፍ ጓደኞችም አሉኝ በኋላ ናቸው ጓደኞቼ አሉ። ብዙ ሆነን ነው የምንሄደው። የድንጋ ማት ነው ጧይፍ የሀገር ድንጋ ጧይፍ ነው ያለው። አይበላሽም እንግዲህ ማስታወሻ ይሆነኛል። ሳውዲ አረቢያ ሂጅ ሳውዲ አረቢያ ላይ ስል ጧይፍን ላይ ስል ኢትዮጵያ እየገባሁ ያለሁ ማለት ነው። ሀየው ዶች እንሻላ እስኪ አበረታቱ፣ በተለይ የሀገሬ ልጆች ሁላችሁም። ስታውዝማትበሩ ማለት ላይክ፣ ሼር፣ ሰብስክራይብ አድርጉ ላይ ሰብስበን ሼር አድርጉ ለጓደኞቻችሁ እንተዳደግ፣ ሀቂቃ ማለት ነው። ይህ እንግዲህ የአባይን መንገድ የሚመስል መንገድ አለ። በዚህ ስብሃን አላህ በጣም የሚገርም ከአንድ የአባይን መንገድ በጣም የሚያስፈራ አየህ?

ላማቸው በብር በልበያላችሁበት ላይ ያላችሁበት አጋጣሚ ወደ ሀገር የሀገር ልጆች ማለት ነው። ወደ ሀገር የምትልኩት ጓዝ ካላችሁ ጎራ በሉ። ኦሞ ታጁ ይዛላችሁ ትዳለች። ስልክ ብትልኩ የተለያየ ነገር እንልካለን ብትሉ ለቤተሰብ አለርስላችኋለሁ። ብቅ በሉ ማለት ነው። ወይንም ደግሞ እዛው ገዝታችሁ ሰብራይዝ እናደርጋለን ብዙ ዘመዶቻችሁን አለሁኝ ማለት ነው። ታም በኋላ ኢንሻአላህ የኢትዮጵያ ስልክ ቁጥር አስቀምጥላችኋለሁ። ቢስሚላህ በዛ እየደወላችሁ ሐሳባችሁን፣ ያን የፈለጋችሁትን ነገር ትነግረኛላችሁ፣ አደርስላችኋለሁ እስከዛ ግን በዱዓም በላይክ በሰብስክራይብም ትሸኙኛላችሁ ማለት ነው። እንሻአላህ ከዛም በፊት ግን ዱዓ አድርጉልኝ። በሰላም ያስገባኝ እናት ሀገሬ። አሁን መካ ልንደርስ ነው። መካ ልንደርስ ነው። መካን አሳያችኋለሁ። መካ በአይነ ሰዋት ገጽታ የሆነች ናት፣ ግን በጣም የምታምር ሀገር ናት። ደስ የምትል ረሀ ያላት ማሻላ ተባርክ ረህማ ናት። ብዙ ጊዜ መካ የኖራችሁት እህት ወንድሞች ታድላችኋል። እኔ ግን ትንሽ ነው የኖርኩት ያቺንም ለቅቄ ውልኸር ነው እንግዲህ አላህ ያውቃል። ለሀጅ እና ለኡምራ የምንመጣ ያድርገን አላህ ስብሓነ ወተዓላ ኸይሩን ነገር ይሻልና ዱኒያ ወለ አኼራ የሚጠቅም ገንዘብ ይስጠንና ለሀጅ እና ለኡምራ እንመጣባታለን ማለት ነው እንሻ አላህ። እንካንገባለን ያምራል፣ አይደል? የሀገራችንን በረሀም ይመስል

ይሄው እንግዲህ ይሄን ይመስላል። ጣይፍ ጣይፍ፣ እየወጣን መካ እንገባ ነው። መካን ደግሞ አሳያችኋለሁ። ልጆቼ ሰላማችሁ ይብዛ። አሰላም አለይኩም።